እሺ ሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ክርስቲያን ወገኖቼ በያላችሁበት ሰላምታ ይድረሳችሁ። እንዴት ናችሁ? ሰላም ብያለሁኝ። እንግዲህ ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። ለአዲስ ሰብስክራይቦች እንኳን በሰላም መጣችሁ። ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ይሄ ከፋጥማው ለዩቲዩብ ከአቀስታ ነው። አቀስታ ማለት ከደሴ ትንስ የሚያስከድ ማለት ነው እና እንግዲህ በ የሁሉም ዋጋ ይለያል። ይሄ ደግሞ ወግድ ካቤ የሚሄድ ነው ማለት ነው። ወግድ መስበር የሚሄድ ሰላሳ ሺህ የፈጀ መፈረሻና ምንጣፍ አለ ማለት ነው። አሳያችኋለኝ ዋጋ የምናገራችኋለኝ። እስከዛው ድረስ እናንተ ላይክ ያላደረጋችሁ ብዙ ሰው ላይክ ስለምታደርጉልኝ ያው ብዙ ሰው እንዳይልኝ ይረዳኛል። ላይክ አድርጉልኝ ማለት ነው እና እንግዲህ ሁሉም እንዳየሩ ና እንዳገሩ ይለያያል ትራንስፖርት አሁን ከኮምቦልቻ ከአዲስ አበባ የሚያዘጆች አሁን እዛ ቀስታ ቢዛ ብታዙ ይለያያል፣ እንደ ወጋው። ምክንያቱም የትራንስፖርት ትራንስፖርት አለ ሁሉም ነገር አለ ማለት ነው እና ፍራሽ ይቺ ሰባ አምስቷ መፈረሻዋ በአንደኛው ኢትዮፎም ዋ ማለት ነው ኢትዮፎም በ በ230 ብር ሂሳብ ናት፣ ሰባ አምስቷ መፈረሻዋ ይቺ ልብሱ አራት ፍራሽ ተገዝቶላታል። አስራ ሁለት ትራስ ተገዝቶላታል። አራት ቤቢ ተገዝቶላታል ማለት ነው። እና ይሄ ምንጣፉም አለ። ምንጣፍ ሶስት በሁለት ምንጣፍ ያው ትንስ የማይባል ቆንጆ ምንጣፍ ነው። ትልቅ ነው። በቂ ነው። ያው እንደ ሳሎናችሁ ይለያል። ይሄኛ በጣም ትልቅ ስለሆነ ሳሎኑ ያው እንደምታዩት ይዞታል ማለት ነው፣ በቆንጆ ሁኔታ እና ሶስት በሁለቱም አሪፍ ነው። አራት በሁለትም አለ። እሱም አሪፍ ነው ማለት ነው። እና 3ት ሶስት በሁለት ሂሳብ 6500 ብር ሂሳብ ነው እንት ልብሱ ደግሞ የፍራሽ ልብስ 1100 ብር የትራስ ልብስ 320 ብር ቤቢ ልብስ አራት ቤቢ አላት ቤቢ ቤቢዎቹ ልብሶቹ 200 ብር ሂሳብ አጠቃላይ 9200 ብር ፈጭተዋል ማለት ነው ልብሱ እና 12 ትራስ አላት ትራሱ ደግሞ 320 ብር ሂሳብ ትራሱ ብቻ ማለት ነው። አንደኛው አለ ባንደኛው ነው የተገዛላት። እንደምታዩ ብዛት ፎቶውን ማለት ነው። እና ሁለተኛው አለ፣ እንዳትሸወዱ። ሁለተኛው ደግሞ ከውስጥ የሆነ የሚፈረፈት ነው። ይሄ ደግሞ ውስጡ እንዳለ ስፖንጅ ነው ማለት ነው። እና የሁሉም ደረጃ ይላያል። ምንጣፉ ደግሞ የቱርክ ምንጣፍ ነው። ቱርክ ማለት እንግዲህ አንደኛ ነው። በዚህ ሁለተኛውም አለ በነገራችን ላይ 5000 ምናምን የሚሸጥ ሁለተኛ ማለት ነው ግን ይላላጣል እንዳትሸወዱ። ማየት ያለባችሁ ይሄ ከስር ገለጥ አድርጋችሁ ስታዩት አንደኛ መሆኑን ይለያችኋል ማለት ነው። እና ይሄ ከላይ የምላላጥ ባህሪ ያለው ሁለተኛው። ይሄ የአንደኛው የቱርኩ ነው። 3 በ2 6500 ብር ሂሳብ ማለት ነው። እና ማዘዝ ለምትፈልጉ ቁጥር አስቀምጥላችኋለሁ። እዚህ ስክሪኑ ላይ ማየት አላችሁ ትፈልጋ ማየት ከፈለጋችሁ ስክሪኑ ላይም ማለላችሁ በዚህ ላይ የገባችሁ ዋትሳፕ ኢሞ ማዘዝ ትችላላችሁ ማለት ነው። ሁላችሁም እንደወረፋችሁ፣ ትግስት ያላችሁ እንደወረፋችሁ ትስተናገዳላችሁ ማለት ነው እና ደግሞ የሁሉም ዋጋ ይለያያል። የኮምቦልቻውንና አሁን የዚህ ያቀስታውን የመካነ ሰላሙን ዋጋና አሁን ለምሳሌ የኮምቦልቻውን የደሴውን ማገናኘት የለባችሁም። ለምሳሌ ከደሴ መካነ ሰላም የሚሄደው የትራንስፖርት፣ አሁን መካነ ሰላም እና የደሴውን አገናኛለችሁ ብትሉ ከባድ ነው። ምክንያቱም ትራንስፖርት አለ፣ ያን ሂሳብ አስበው ነው ትራንስፖርቱ ለራሱ አስበው ነው የሚሸጡት ማለት ነው። እና እንደዛ ነው መቼም እናንተ ታውቁታላችሁ ትረዳላችሁ ብዬ አስባለሁኝ። አሁን ይሄ ኮምቦልቻ ቢያንስ 6200፣ 6300 ሊሆን ይችላል። ይሄ ምንጣፍ ማለት ነው። እዚህ 6500፣ ምክንያቱም 200 ብር ትራንስፖርት አለ። ለዛ እሱን አስቡት። እና ሀባይ የተለያዩ አሉ። እነሱን ማሳያቸዋለሁኝ። እነ 4 ነጥብ 5 ብርድ ልብስ 4 ነጥብ ከአምስት በላይ ብርድ ልብሶች አሉ። እናንተ ነግሬያችኋለሁ። አገር ስትገቡ ይዛችሁ መምጣት ያለባችሁ ነገር ኮምፎርት ኮምፎርት እና ቢያንስ አስራ ሁለት ነጥብ የሆነ ብርድ ልብስ አንድ ብርድ ልብስ በቂያችሁ ነው አንድ ብርድ ልብስ በቂ ነው ለአንድ ቤት ምክንያቱም እሱ ማንዘፋዘፍ የቀን ስራ ነው የሚሆኑባችሁ ማጠብ። ግን ለቤት የሚለበሰው አራት ነጥብ አምስት ነው ቤት የሚለበሰው ማለት ነው። ምክንያቱም ስትፈልጉ ታወጡታላችሁ ስትፈልጉ ብታጥቧትም ያው እንደ ሙልጭ ነገር ስለሆነች አነስ ያለኝ ነው። እና እዚ ሀገር ኮንፎርት ቆንጆ ቆንጆ ኮንፎርት አለ፣ ግን ብርድ ልብስ እዚ ሀገር ቆንጆ ነው፣ ግን እናንተ ይዛችሁ መምጣት ያለባችሁ አስራሁን ነጥብ ማለት ነው። ምክንያቱም ያው ትንስ ወጪ ወደድ ስለሚል ማለት ነው። እና እዚህ የተለያዩ ስፍራዎችም አሉ። የሳት ስፍራ አንድ ሜትር በአንድ ሜትር አንድ ሺ ሰባት መቶ ብር ሂሳብ እንደ ሁሉም ይለያያል። ይሄ ምንጣፍ ነው ውጭ ላይ ያያችሁት አረብ ሀገር ለህፃን ልጅ የሚጫወቱት እዚ ሀገር ማለት ነው። እንደፈለጋቸው ነው። ሳሎን ላይ አይቀዛቀዝም እሱም አለ። በአንድ ሺ ብር ሂሳብ የተለያዩ አሉ። መጋረጆች አሉ። መጋረጆች እስከ ሁለት ሺ አምስት መቶ ብር ሂሳብ አለ። የፍሪንች ዶር የሚያለብስ እንደምታዩት ቆንጆ ቆንጆዎች አሉ። እነዚህም በአንድ ሜትር አለ ርዝመታቸው በ በሶስት ሜትር፣ በአራት ሜትር ርዝመት በስፋት ሜትር ከሀያም አለ እነሱም እስከ ሰባት መቶ ብር ሂሳብ አሉ። እና ሁላችሁም እንደ መጥናችሁ እንደ ቤታችሁ እንደ ቤት ያፈራችሁ እንደ ገንዘባችሁ ሁሉም ነገር አለ ማለት ነው። እና መጋረጃውም ደግሞ ከፈለጋችሁ ቢያንስ ፍሪንች ዶር ደግሞ ተሆነ ስስ መሆን የለበትም፣ ወፈር ያለ ነው መሆን ያለበት። እሱንም ካዘዛችሁ እስከ አራት ሺ እስከ አምስት ሺህ ብር ሂሳብ አለ። ይሄ የምታዩት እዚህ የአራት ሜትር ነው፣ ቆንጆ ነው። የተለያዩ ከለሮች አሉ እንደምታዩት። ይሄ ደግሞ ሁለት ሺህ ዘጠኝ መቶ ብር ሂሳብ ማለት ነው። እና ሁሉንም ዋጋ እየነገርኩ ነው። ቆንጆ ነው ስስም አይደል ወፍራም ነው። ሁለት ገበር አለው፣ ከውስጥ ሌላ ከውጭ ሌላ ነው ገበሩ የተለያየ ነው። እኔም ለቤት ያርገዋለሁ ቆንጆ ነው። እንደዚህ ከውጭ ሆናችሁ ወደ ውስጥ ማሳየት አቅም ምንም የለውም ማለት ነው። አሪፍ ነው። እዛ ሀገር እንግዲህ የሚያስፈልጋችሁ እናንተ ብር ብቻ ነው። ብርና ብር ብር ታያዛችሁ ብዙ ነገር አለ። እናንተም እኔ ወላሂ ይነግራችኋለሁ። አሁን መብራት ስንት እንደመጣ ማለት ነው እነዚህ ኤሌክትሪክ እቃዎች አታብዙ፣ ወላሂ የምሬ ነው። በተለይ በወር ገቢ ካለላችሁ በቃ አሳብ ነው የሚሆንባችሁ። እናንተ ማሟላት ያለባችሁ አንዳንድ እቃዎች በቃ ለቤት አስፈላጊ መስት መስት መስት የሆኑ እስከ መቶ ሺ ብር ከበጅታችሁ ሁለት በቂ ነው የቤት እቃ ማለት ነው። እና አንዳንዶቻችሁ እስከ አምስት መቶ ሺ እስከ ስድስት መቶ ሺ ስለምላቱ ሀሳብ አስተያየታችሁን እየተመካከር ነው የምንገዛው። ሁላችሁም ቻላይ ላይክ እያደረጋችሁ ከፈለጋችሁ ምን እንደፈለጋችሁ እናንተ እንደወትዱ እያመካከርን እያሳየን ፎቶ ነው የምንገዛላችሁ ማለት ነው እና ሁላችሁም እንግዲህ፣ አብዛኛው አቀስታ በየት ነው ለምትሉኝ፣ አቀስታ ማለት ለጋንቦ ወረዳ ነው። ለጋንቦ ወረዳ ማለት ከወግድ አይሄድም። ገነቴ የታወቃችሁት ገነቴን ብዙም አይሄድም። በቃ ወደዛ አካባቢ ነው። ከደሴ መቶ ኪሎ ሜትር ነው የሚርቀው። ብዙም ርቀት የለውም። በየትም እናደርሳለን እስተ ጃማ ደጎሎ እስተ ሀይቅ አደርሰናል። እናንተ ማዘዝ ለምትፈልጉ ብቻ ቁጥራችን መጀመሪያ ኮመንት አለ፣ እዛ እየገባችሁ ማዘዝ ትችላላችሁ ማለት ነው። ቀጣይ ቪዲዮ እስከምንገናኝ ድረስ ደግሞ ቀጣይ ቪዲዮ በአዲስ ነገር ይዤላችሁ እመጣለሁ። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ አበረታቱኝ። መልካም